ስለ ጨዋነት እንደገና ደግሞ ዝምታ፣ መቼ ነው ዝምታን መምረጥ ያለብን፣ መናገር ያለብን መቼ ነው፣ ንግግር መምረጥ ያለብን ስለሚለው ተወያይተናል። በዛሬ ፕሮግራማችን ደግሞ ሌላ ከዚህ ጋር የተመሳሰለ ነገር እንወያያለን። በተለይ ደግሞ በቤተሰብ ዙሪያ አንዳንድ ሰው ውጭ ላይ የእሱን ያህል ጨዋ የለም፣ የእሱን ያህል ቸር የለም። አንዳንዱ የእሱን ያህል ቀልደኛ የለም። አንዳንዱ የእሱን ያህል ውጭ ላይ ማህበረሰባዊ ኑሮ የሚኖር የለም። እቤት ሲገባ ግን ምን ይሆናል? ሌላ ሰው ይሆናል። ያ አላህ ለምን

ጅብሪል የሚመጣላቸው ለአንድ ሰው የማይመጣው ለነቢዮች ካልሆነ በስተቀር፣ ለመልእክተኞች ካልሆነ በስተቀር በዚያ ማህበረተሰብ ውስጥ ነቢይ ሰለላሁ ዐለይሂ ወሰለም ጅብሪልን የሚያክል መላኢካ መጥቶ የሚያነጋግራቸው፣ የአላህ መልእክት በቀጥታ የሚደርሳቸው፣ የሀገሩ አስተዳዳሪ የነበሩ፣ የሙስሊሞች ሁሉ ንጉሥ የነበሩ፣ የጦር አዛዥ የነበሩ ሁሉም ጦር አዛዥ ሁሉ ነገር ስልጣን ሁሉ የእሳቸው ነበር፣ በቀጥታም በተዘዋዋሪ ተራ ሰው አልነበሩም ማለት ነው። ነገር ግን እቤት ሲገቡ ያ ነገር ይቀየርና ምንድን ነው የሚሆኑት? አንድ የቤተሰብ ተራ አባል ነው የሚሆኑት። ከቤተሰቦቻቸው ጋር ይቀልዳሉ፣ ይጫወታሉ፣ አብረው ይበላሉ፣ ይጠጣሉ፣ ይሳሳቃሉ፣ ያመሻሉ። ማምሸት ሲያስፈልጋቸው ከቤተሰባቸው ጋር መጫወት ሲያስፈልጋቸው አብሮ ይጫወታሉ። ዓኢሻን ረዲየላሁ ዐንሃ ሩጫ ይወዳደሯት ነበር። አያችሁ? እኛም በዚህ አይነት የነቢይ ሰለላሁ ዓለይሂ ወሰለም አርአያነት ልንሰራ ይገባናል። አዎ እንዴ። ሌላው ነገር ይቅድና እኮ አላህ ሱብሓነሁ ወተዓላ ምንድን ያለን? ወአንዚር አሺረተከ አልአቅረቢን ቅርብ የሆኑ ቤተሰብ አባላትን፣ ዘመዶችን፣ የቅርቦቹን ሀታ ዳዋል በነሱ ነው የምትጀምረው መምከር ካለብህ። ሀላል በሆነ ላይ ሀላል ነው ብለህ ማስተማር መምከር፣ ሀራም ከሆነ ነገር ላይ ማስጠንቀቅ፣ ይሄ ግዴታ ነው። ነገር ግን በተራው ኑሮ ውጭ የምትሳሳቅ ከሆነ ቤት ስትገባ ንጉስ የምትሆን ከሆነ አንበሳ የምትሆን ከሆነ ያንተን ድምፅ ሲሰቡ ወደ ቤት ስትገባ ልጆች ወዲያው አባት መጣ ከተባለ ጥፍትፍትፍት የሚሉ የሚደበቁ ከሆነ ታዲያ የአባትነትን ባህሪ መቼ ልትወጣ መቼ ነው የአባትነት ስሜት ሊሰማቸው የሚገባ ልጆች ውጭ ስትወጣ ማሻላህ ቸርነህ ነገር ግን ቤት ስገባ እጅህን ያዝ አድርገህ ለልጆች ለልጆችህ ለሚስት ለቤተሰብ ምንም ማታደርግ ከሆነ ምኑ ጋር ነው ያንተ ቸርነት ውጭ ከባልደረቦች ጋር የምትገባበዝ ከሆነ ቤተሰብስ አይገባቸው? ቢያንስ በወር አንድት ቀን ካልቻልክ፣ በስድስት ወር፣ በሁለት ወር፣ በሶስት ወር አንድ ቀን የምትጋብዛቸው ጊዜ ሊኖር አይገባም። ከጓደኞች ጋር የምትሳሳ ከሆነ ቤት ውስጥ ስትገባ ከነሱ ጋር ተጫውተ ዝቅ ብለ ወርደ ከልጆች ጋር አታ ዳዴ ብለ ብትሄድስ ጀርባ ላይ ተሸክመ ልጆችን ብታጫውትስ ሚስትህን ብታግዛትስ ናም ዝቅ ማለት አለበት። ጨዋነት ማለት ይሄ ነው። እሷ ምግብ ስትሰራ አብረሃት ቁጭ በለ፣ እያዋራት እያጫወትካት፣ የምትሰራው ሌላ ያልጨረሰችው ስራ ከሆነ እያገዝካት የምታገዝ ከሆነ አልጋስ ብታነጥፍ ምን ችግር አለው? ጠዋት ስትነሳ ምንም ችግር የለውም። ጨዋነት ማለት ይሄ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም የተማርነው

አንዳችን በዚህ ዘመን አንዱ በበላበት ማንኪያ ሌላው በማይበላበት ጊዜ ለምን? ያንተ ጨዋነት ለቤተሰቦችህ፣ ለዘመዶችህ መጀመሪያ መሆን ያለበት ለነሱ፣ ከዚያ በኋላ ውጭ ይቀጥላል ማለት ነው። ያኔም ነው በረካ የሚኖረው ያንተ ድርጊት። ስለዚህ ወንድሞቼ ፈገግታችን ውጭ ብቻ አይደለም መሆን ያለበት፣ እቤት ነው መሆን ያለበት። ከቤት ነው መጀመሪያ ያለበት። ቀልድ ጠብን፣ ሐላል የሆነ ቀልድ፣ ወሰን ያለፈ ቀልድ አይደለም። ልክ አሁን ለምሳሌ አንዳንዶቹ በጣም ሼም በሆነ በጣም በሚያሳዝን በሚያሳፍር ሁኔታ ባልና ሚስት ፕራንክ ይደራረጋሉ፣ ያውም ሚዲያ ላይ የወጡ። ይሄ የእስላም የሙስሊሞች ባህሪ አይደለም። እንደዚህ የምታደርጉ ካላችሁ አቁሙ፣ አቁሙ። ቀጥ አድርጋችሁ ቤት ውስጥ ይሁን ባልና ሚስት ይሁን ውጭ ላይ ይሁን ይሄ የሙስሊም ባህሪ አይደለም። ሰው ማስበርገቅ ሰውም ማስደንገቅ የማስደንገጥ የሌለበትን ነገር በሱ ላይ አድርጎ እሱን ማስፈራራት ማስጨነቅ የሙስሊሞች ባህሪ አይደለም። ፕራንክ በአጠቃላይ የሙስሊሞች አይደለም፣ ተውት። እናንተ ሙስሊሞች ይሄን የምታደርጉ ካላችሁ ተውት። የእናንተ ባህሪ አይደለም፣ ለእናንተ የሚገባ አይደለም፣ እናንተ ማድረግ ያለባችሁ ነገር አይደለም ሙሉ ለሙሉ። ስለዚህ ቀልድም ከሆነ ነቢ ሰለላሁ ዓለይሂ ወሰለም የቀልዱ ነበር፣ ይጫወቱ ነበር ከሰሃቦቻቸው ጋር። አንዲት ባልቴት መጡ ነቢ ጋር ሰለላሁ ዓለይሂ ወሰለም ጀነት እንድትገባ ዱዓ እንዲያደርጉላት ጠየቀቻቸው። ቀለዷት። ነቢ ተቃለዷት፣ ሰለላሁ ዓለይሂ ወሰለም አሮጌት ጀነት አትገባም አሏት። አሮጌት ጀነት አትገባም አሏት። ያ አላህ የቀለዱ ነው። ልብ በሉ አዎ ጀነት አትገባም አሮጌታ፣ እውነታቸው ነው። ለምን ጀነት የሚገቡ ሰዎች ሁሉም ወጣት በሆነ እድሜ ነው የሚገቡት። ስብሓነላህ። ጠይብ አርጅቶ ቢሞቱም ወጣትነት ላይ ይመለሳሉ ጀነት ሲገቡ። ስብሓነላህ። ለምን ጀነት ዳሩ ነዒም፣ ዳሩ ነዒም የአላህን ስብሓነሁ ወተዓላ ጸጋ ሁሉ የምታጣጥምበት አይን ያላየው ጆሮ ያልሰማው በአእምሮ ውስጥ ዝር ያላለ ነገር ብታስብ ብታስብ ብናስብ ብናስብ ልንደርስበት የማንችል የአላህ ጸጋዎች ናቸው ጀነት ውስጥ የሚጠብቁን። ያ ረቢ ከነሱ አድርገን፣ ያ ረቢ ከነሱ አድርገን፣ ያ ረቢ እኔንም ዛሬ ዱዓ እያደረግን አሚን የሚሉትን ሁሉ ያ ረብ ልዓለሚን፣ እና ሙስሊም ወንድሞቼን ሙስሊም እህቶቼን ሁሉ። ያ ረብ ለዚህ ነው ነቢያችን ስ ላ ሰለም በዚህ አጋጣሚ አንድ እችን ዱዓ ተማሩ። ምን አሉ ነቢ ስ ሰለም

ስለዚህ የእኛ ጨዋነት የእኛም ቀልድ እቤት ውስጥ መገኘት አለበት፣ ውጭ አይደለም። ውጭ ብቻ አይደለም። እቤት ስትገባ ተኮፍሰህ ልክ ዳኛ ፍርድ ቤት ያለ ዳኛ ይመስል መሆን የለበትም። ላ አብራቸው እየቀለድክ ደክሜ ነው ምገባው ከስገር ድከም ለማንሰትልደም ለእነሱ ስትል አደለ ለራስ ስትል አደለ ለአኼራ ለዱኒያ አኼራ ስትል አደለ። ነአም እንደውም ያንን ውጭ የነበረውን ኮትህን ደጅ ላይ አውልቀህ ቤት ስትገባ ሌላ ሰው ሆነ ሌላ ካባ ለብሰህ ነው ቤት ውስጥ መግባት ያለብህ። ረሰው የውጭ ኑሮ ውጭ ላይ ተወውና፣ ቤት ይዘኸው መጥተህ እነሱን አታጨናንቅበት። ዝቅ በል ቤት ውስጥ ወረድ በል። ከነሱ ጋር እኩል ሆነ መኖር አለብህ፣ በቀልድህም በሌላም። እንደገና በቸርነትህ ውጭ ላይ ቸር ከሆንክ ቤትስ ቸረነት አይጠብቅም? ይጠብቃል። ለቤተሰብህ፣ ይጠብቃል። ለጓደኞች ለባልደረቦች እንደምታደረግ ሁሉ ስጦታ ስጦታ፣ አስታውሳቸው። በስጦታ መሰረታዊ ነገሮችን አሟልቻለሁ? አዎ፣ ደግ አድርግሃል። ጀዛከላ ኸይረን። ዋጅብህ ነው ግዴታ ነው እየተወጣህ ነው። ይህንንም ተወጣ። የቱን ስጦታ? ተሃዱ ተሃቡን ያሉት ነቢ ሰ ሰለም፣ ስጦታ ተሰጣጡ ተዋደዱን ያሉን እንዴ ውጭ ላለ ሰው ብቻ ነው ስጦታ የሚሰጠው? ለጓደኛ ብቻ ነው? ለባልደረባ ብቻ ነው? አላ ከቤት ነው መጀመሪያ ያለበት፣ ከቤት ነው መጀመሪያ ያለበት። ስለዚህ ስጦታዬ ከቤተዬ ነው የሚጀምረው። ማለትም ለሚስቴ ለጓደኞቼ እንደማደርገው ሁሉ መጀመሪያ ለሚስቴ ለልጆቼ፣ እንደውም ልጆቼን ሚስቴን ከይር ላይ ከማነሳሳበት ነገር መካከል አንዱ ነው። ለምሳሌ እንደዚህ አይነት ነገር ካደረጋችሁ ዛሬ ለምሳሌ ከትናንሾቹ ብንጀምር ጁዙ አማን ከጨረስክ እንደዚህ አይነት ስጦታ አለ፣ ተባረክን ከጨረስክ እንደዚህ አይነት ስጦታ። ስጦታ ከነገሮች ጋር ቢያያዝ ለምን? እንዲጠነክር እንዲበረታ፣ የገባውን ቃል ደግሞ እንዳታፈርስ። ባለፈው ቃል ስለማፈር ቀጠሮ ስለለማክበር ተነጋግረናል። ስለዚህ እቤቴ ውስጥ ከቤተሰቤ ጋር ልዩ ሰው ነው መሆን ያለብኝ። አላህ ከሰጠኝ ከእውቀቱ የሚሆን በቤት ውስጥ ማስተማር አለብኝ። ከሀብቴም ቢሆን በስጦታ መልክ ዋጅቤን ከመወጣት ጋር ማድረግ አለብኝ። ላስታውሳቸው ይገባል። በዱአዬ በተለያዩ ነገሮች እነሱን ማስደሰት አለብኝ። ከቤተሰብ ከዘመድ ነው መጀመሪያ ያለበት

ግዴታ አድርገህ የያዘ ራሴ ላይ ለምን መዋደድን መፋቀርን እስከጨመረ ድረስ። ስለዚህ ቤት ውስጥ ደግ ሰው መሆናችንን መቀጠል አለብን፣ መበርታት አለብን። አላህ ስብሐነው ተዓላ ያግዘን፣ አላህ ስብሐነው ተዓላ ያበርታን። እቤት ውስጥ አንበሳ መሆን የለብንም ለቤተሰባችን ቤተሰብ ስል ሀታ በዙሪያ ያሉ አጎቶችን አክስቶቼን ምናምን ጭምር ጨምሮ ማለት ነው። ሀታ ጎረቤቶቼን ጭምር ነቢ ሰለላሁ ዓለይሂ ወሰለም ጅብሪል ምንድን ይላል? አደራ እያላቸው ሀታ ውርስ ውስጥ ያስገባል ብዬ እስከ ፈራ ድረስ አይደል ያሉት። ስለዚህ እነዚህ ነገሮች እንዳረሳ ጎረቤቶቼን ጭምር በዚህ ኸይሬ ውስጥ ላጠቃልላቸው ይገባል። አላህ ሱብሓነሁ ወተዓላ ያግዘን። አላህ ያበርታን። በኸይር ላይ ሁሌም የምንተዋወስ ያደርገን። ያ ረብ ልዓለሚን ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም ሀዛ ወላሁ ተዓላ አዕለም።